ያው በጦም ደግሞ እንደዚህ አይነት ነገር መሆን የለበትም። በጦምሽ ጊዜ በደንብ አሳምቡሳሽን በርተሽ ምን ብለሽ ሾርባሽን ጠጥተሽ በቃ እየቀለሽ የለም ብስኩትሽን ሁሉን ነገር አድርገሽ ወደ ሞት መሄድ ጥሩ ነው ብዬ አላስብም ማለት ነው። በዚች ጊዜ የዱዋና የጦረት ጊዜ ነው እንጂ የመሞት በራሱ ጊዜ የሚያጠቅ አይደለም። በራሳችን ጊዜ የምንወስናቸው ውሳኔዎች ምንም እንትል የሚሉ አይደሉም ብዬ ነው ማስበውና ከራስሽ ሁነሽ ብታስቢ፣ እውነት ዛሬ ማታ እንደተፈላው እንግዲህ መልደዋልን ሰማ ነው እንዴ? ረሃዩዬ አታደርጊው እንጂ እንዴ እንዴት ነው እንደዚህ የሚሆነው? እንዴት ነው እንደዚህ የሚሆነው? እኔ እውነት እውነት አልመስለኝ ብሏልና እያዩን ሁኔታ የምታውቁ እንደው በኮሜንት እስቲ ያሳውቁኝ ማለት ነው። እኔ መሞት የለባትም ለሱመያም ጣጣት ነው የሚሆንባት ማለት ነው። እሷን ፍለጋ ህዶ ሰው ሲሞት ጥሩ አይደለም እና ጥሩ ነው ብዬ አላስበም። ሀዩዬ ከልብሽ ሁነሽ ከልብሽ አስበሽ አንቺ አንቺ ነሽ እንጂ የምትጎጁ ማንም የሚጎዳ የለ በዚች ዓለም ላይ ራሴሽ ብቻ ነው የምትጎጁ። ራሴሽ ብቻ ነው የምትጎጁ። እንኳን ሱመያና ሰይድን ማንንም አትጎጂም ማለት ነው። ስለዚህ ራስሽ ነሽ ባጭሩ መቀሪውና ይሄ ደግሞ መድሃኒት እጠጣለሁ በረኪና እጠጣለሁ የምትዩን ትተሽ ተፈለገ ይመጣል ታልፈለገ ደግሞ ምን ገና ልጅ አይደለሽ እንዴ ሌላ ታገቢያለሽ እንዴ ምንድን ነው እንደዚህ አይነት ደሞ ለወንድ ኧረ ተው ተው ለወንዶች እንደዚህ አትሆኑ እውነቴን ነው የምላችሁ ደሞ ለወንዶች እንደዚህ እንሞትላችሁ እንሂድላችሁ ትላላችሁ እንዴ ኧረ ተው እንጂ እንዴ ምን ሆናችሁ ነው አትሆኑ ይሄ ይሄ ጥሩ አይደለም ይሄ ጥሩ ነው ብዬ አላስብም ማለት ነው። ለወንዶች ሞትላችኋለሁ። አላየሽም? እንዲ ሞትልሃለሁ ስትዩ እኮ በረኪና ጠጣለሁ ስትዩ ገዝቶልሽ ነው የመጣው። እና ስለዚህ እንደማታደርጊውም ስለሚያውቅ ነውና፣ ዝም ብላችሁ ሞታለን እንሄዳለን አትበሉ። ለወንድ ማለት ነው፣ ለወንድ ኮስተር ብላችሁ እራሳችሁን አስከብራችሁ ስትኖሩ ነው። እንጂ ወንድ ቢሄድ እኮ ወንድ ይመጣል። አንቺ ህይወትሽን ብታጭ ህይወትሽን የት ነው የምታመጭው እንዴ? እሱ እኮ ሱመያ ራሱን ቢብትለው ሱመያ አልፈልግህም ብትለው ሌላ ሚስት ያመጣል። እውነቴን ነው ምላችሁ፣ ሌላ ሚስት ያገባል። መሸምቁ ቁመቀል የሚለው የለም በአንተ ምክንያት ነው የሞተችው ብለው እንትን ቢከሰስል ራሱ አንቺ ያው በረኪናም ጠጣት የሰለሞች እሱ ምንም የሚሆነው ነገር የለም። ስለዚህ ሌላ ሚስት ስለሚያገባ፣ አዩዬ እራስሽን ጠብቀሽ ተረጋግተሽ። ጎንደርም ሄደ ጎጃምም ሄደ የትም ሄደ ዙሮ ዙሮ ተመጣም መጣ ነው ካልመጣም። እንዴ አንቺ ልጅ አይደለሽ እንዴ? ምንድን ነው ይህን ያህል ከሱመያ እንዴ ከሱመያ እንግዲህ ታላበለጠሽ ሞያ የለሽም አለኝ ምን አለኝ እንግዲህ፣ ተለለሽ ዛዳ ወንድ ልጅ ሆዱን ነው የሚወደው። ሆዱን መጀመሪያ ሰዓት ግቢው በደንብ ሰልተሽ እንደ ሱመያ ብሊው ሆዱን ወንድ ልጅ በነገራችን ላይ ሆዱን ይወዳል። ወንድ ልጅ የጣፈጠ ነገር ይወዳል ማለት ነው ከሁሉም ነገር ፈገግታና፣ በቃ በሰላም ቤቱ ሲመጣ ስትቀበዩ ሆዱን በደንብ ሰልተ ስታበዩና ወንድ ልጅ የሚፈልገው አንቺም እንደዚህ ከሱመያ በለ ሱመያ ነች ባለሙያ ብሏለኝ፣ ምን አለኝ እያልሽ የምትናደጂውን፣ እንግዲህ ሱመያ ሁሉም ያው አረብ ሀገር ያየችውን ሁሉ ትሰራለች። አንቺ ደግሞ ገና እንኳን አረብ ሀገር ገና ከእናትሽ ቤት ወተሽ ወደ ትዳር መሰለኝ የገባሽው ማለት ነው እና ይሄ ምንም እንትን የሚል የለም ማለት ነው። ለወደፊት አስተካክራለሁ በይ እንጂ ከሱመያ ሙያሽ ራሱ ከሱመያ ጋ እኩል አትሆኝም፣ ምናምን አለኝ ምናምን ብለሽ ልትናደጂ አይገባሽም ማለት ነው። ከሱመያ ጋ በሙያ እኩል እኮኛቼ አንድ ሰው አለ አይደለ? አሁን አንቺ የምትሰሪውን እኔ ላልሰራ እችላለሁ። ሱመያ የምሰራውን አንቺ ላሰሪ ትችላለች። አንቺ የምትሰሪውን ሱመያ ላሰራ ትችላለች እና የሱመያን አደነቀን ደነቀም ብለሽ አትናደጂ ማለት ነው። ወንድ ልጅ ልማዱ ነው። ሆዱን ነው የሚወደውና ስለዚህ ሰይድ ሁለት ሰው እየጎዳህ ነው ያለኸው ማለት ነው። ከዚህ ሱመያን እስተ ልጆቿ እየጎዳህ ነው። እዚህ ደግሞ አዩን አዩንም እያቃጠልካት ነው ማለት ነው። አንተ አሁን ጎንደርም አትሄድም። እውነት ነው። ጎንደር አልሄድክም። አትሄድም። ባህል ዳርም አትሄድም። ስለዚህ አዩን ለማናደድ ብለህና አዩን ለማበሳጨት ብላ ያረግከው ነገር ነው። ድራማም ሊሆን ይችላል፣ እሱን አናውቅም። ግን አዩ፣ በረኪናዋን ከምጠጫት፣ ልብሶችሽን ጥብጥብ አድርጊባት። ኔ እናት እየቆጠብች ሶስት በረኪና ለሶስት ጊዜ ይሆንሻል ማለት ነው ለሶስት ጊዜ ማጠቢያና በረኪና መጠጣት ምንም ለወንዶች እንትላ ያስብለም ብዬ ነው ማስበው ማለት ነው። በለኪና በጭራሽ እንዳጠጭ ሀዩዬ እህዴ፣ ተቀልጃለሽ። እንዲህወተሽ ና ኑሪ እንጂ፣ ምን ሆነሽ ነው አንቺ ለወንድ ብለሽ? ኧረ ይሄ እኮ ፍቅር ሊያልቅ ይችላል። እንደውም እኮ ቀድሞ ያንቺ ሊያልቅ ይችላል ፍቅር። እንደዚህ ታግሰሽ ታግሰሽ እኮ ሊቆርጥልሽ ይችላል። ስለዚህ በረኪና መጠጣትሽን እኔ አልደግፈውም። በለኪና መጠጣት ቀልድ ነው እንደ ዝም ብሎ

በባዶ ቤት ደግሞ በረኪና አጣጥተሽ ያው ሰብ ቶሎት አልደረሰልሽ ሊጎዳሽም ይችላል ብዬ አስባለሁ ደግሞ ምን ሆነሽ ነው እንዴ አዩ ገና ልጅ አደለሽ እንዴ ትቀልጃለሽ እንደ እንዲ ያው ተሳዳቢ መብድም ብኮኝ ምንም ምንም ቢሆን ለሰው ልጅ ሞት የሰው ልጅ አይመኝምና ማንንም ተሳደቢ፣ ምንም በይ፣ መሞት ግን የለብሽም። ራስሽን ራስሽን መሆን ያለብሽ ራስሽን ጀግና ሆነሽ መታየት እንጂ የምንድን ነው? አሁንማ ማፌዣ እኮ ሆንሽ፣ በረኪና ታነሳለች አዩ እየተባልሽ። እንደ የምን በረኪና መጠጣት ነው? ነገርኩሽ፣ እናቴ ወንዶች እንኳን በረኪና ጠጠተሽላቸው ምን ብጠጭላቸው ጉዳያቸው አደለም። ስለዚህ አንቺ በራስሽን መጠበቅ አለብሽ ማለት ነው። የምን በለኪና መጠጣት ነው? እንደ ጓደኞችልሽም እንደሚመክሉ ኮስተር ብለሽ ኮራ ብለሽ እንደውም ናቅ አልገሽ ስታዩ እኮ ወደ አንቺ ይመጣል ማለት ነው። እንደዚህ ሰይድ ሰይድ ሰይድ ቫቲ ሁኑሉ ይህብሱ መያን የሚፈልጋት እኮ ስላልፈለገችው ነው ስላልፈለገችው ነው። አንዴ ጎንደር፣ አንዴ ሰና፣ አንዴ ምን፣ አንዴ ምን እያለ የሚፈልገም ማለት ነው። ስለዚህ አንቺም ኮስተል ብለሽ አንቺም አልፈልግህም ብለሽ እንትል ብትሆኑ ሉ እንደሚፈልግሽ እርግጠኛ ሆነሽ እንነግርሻለን ማለት ነው። ልክ እንደ ሱማያ ኃይለኛ መሆን አለብሽ። ልክ እንደ ሱማያ ኮራ ማለት አለብሽ። ለነገሩ አንቺ ላይ ስለሆንሽ ምን ምንትላት ኮራ ታልሽበት በረኪና የማያደልስሽ ምንም ማያደልስሽ ራሱ ዙሮ ይመጣል። ስለዚህ አንቺ ኮረበይ እንዲ የምን እየተነዛ ሰይዱ ጥሩ ሄደ በረኪና ማንሳት ሰይዱ ሄደብኝ በረኪና ማንሳት ይምን ማነው ቋቋጭ ነው እጭ እጭ ብለሽ ወጣዩ። ስለዚህ አዩዬ እኔ የህትነቴንና የወገናዊ ምክሬን ነው የምመክርሽ። ራስሽን ጠብቂ፣ እንደዚህ ወደ ሞት አትሂጂ። አንቺ ጀግናሁኝ ማለት ነው ፍርሃት ፈሪ አትሁኝ፣ ፈሪ አትሁኝ። ለመፍራት ጊዜ አትስጭ ማለት ነው። ለበረኪና ደግሞ ሁልጊዜ እየተነሳሽ በረኪና ጠጥተሽ አትጠጭም እየተባልሽ መጫወቻ እንዳትሆኝ ማለት ነው። እንዴ የሰው ልጅ እኮ ብዙ ነገሮች ያሳልፋል። እንኳን እዚ ጋ እኔ እውነቴን ነው የምብላቸው። እኔ ለወንድ እንደው እንኳን በረኪና አንስቼ ልጠጣ እንዴ፣ ለምን ብዬ ራሴን ነው የምንወለው። ራሴን ራሴን እንዴ ራሴን እንወራለሁ እንጂ ለእነሱ ብዬ ደግሞ የምን በረኬን መጠጣት የምን ጨጓራዬን መላጥ ነው እናቴ። ኧረ ጨጓራዬን እኮ ነው የምልጠው። በረኬን አጠጥቼ ደግሞ ጨጓራዬን እላጥ እንዴ! ስለዚህ አዩ ተመከሪ፣ እንዳጠጪ እንዳጠጪ ሰምተሻል። መቼም ታልጠጣሽው ታልጠጣሽው አልጠጣሽውም ነው፣ ደግመሽ በረኬን አጠጣለሁ ክሎሮክስ እጠጣለሁ የምንጠጣለሁ እያልሽ አትነሽ ማለት ነው። እንዴ ከጠጣሽም እንግዲህ ቶሎ ለሚገላግልሽም አይጥ መልዝ አለ። አሁን አይጥ መልዞች፣ እሱን እንጂ በረኪና እኮ ምንም አያደርግም። በረኪና እኮ ወይ ጨጓራሽን ነጥብ ያደረግልሻል፣ ወይ አይን ምሎሽን ነጥብ ያደረግልሻል እንጂ ሌላ ምንም አያደርግሽ ማለት ነውና፣ ስለዚህ ሀዩዬ ተጠንቅቀሽ በረኪና እንዳጠጭ። ቪዲዮን ተወደዳችሁ